አለው ሪችን አስገቢያት በእናትሽ። አንቺ ሪች ለምንድን ነው የአይሚትዬን ቻራ ሼን የማታረገው? አንቺስ ተሽቶ እንደው ስምሽ ማን ያውቃል? አዎ አውቃለሁ።

ግን አይሚ የመጣ መልቶ የሆነ የሆነ ነገር አይ ትግስ ማለት ነው። አንቺ ለ ለ ሩዚ ማለት ነው።

ማለት ለራሱ ይከፈታል። ደሞ ሰውማ እንትኖች እኮ ምንድን ነው በእናታችሁ የሆነ ሚስጠራ አራችሁ ነበር። በቃ ይቅረብኝ። አዲስ ስራ ጀም ሪች ሪች ሪች አሁን ማለት ነው። ተናገሽ ተናገሪ ተውሹ እ ቅድም የነሱ ነገር እያወራችሁ ደግሞ እነሱ ከፍ እንዳታደርጉ የነሱ ስም ሲጀመር ለምንድ ነው የሚጠሩ?

ምን መሰለኝ አንቺ ሴትነች ሁላቸውም ሴትነኝ እግዚአብሔርን ማይደረግ ስራ ተሰርቶ ለእኔ ሼር ተደርጉት ተደርጓል አይቻሉ አለቀስኩት። እንቺ ደሞ ምን አበሽ እዚ መትሽ እየፈገርሽ አልነበርሽም? አይኔ ብሎ ነው አደረግኩሽ። ቤቴ ይናፍቅሻል ብዬሽ ነበር ብሎ ካደረግኩሽ ምን አደረግኩሽ?

ሪች ጠይቅኝ፣ በእናትሽ ምንድነው? እንደዛ እኔን የፈገረችው ጥያቄ ጠይቁኝ። ይቅርታ መጠየቅ አለብሽ አንቺ ሴትዮ፣ ማለት ነው የምር። ከላሞች ውስጥ አንዷን ጎት እንጃ አምጥቼ ይቅርታ አስጠይቅልሻለሁ። እኔ የንግስቷ ደጋፊ እኔ እንደዛ እኔ አላልኩትም። እኔ ያልኩት ምን እንደሆነ ስሙ፣ ሀይሚ ተዘግዘቃ የተሰራው ስራ ጥሩ አይደለም። ከዚያ እኔንና የራሷን ነው ሀይሚንና እኔን ነው።

ፎገርሽ የነበረ እዚህ ትናንትና ሳህከላማው ወላሂ ስትል ነበር፣ እውነት ነው ወላሂ ስትል ነበር። ግን አለ አሁን ለሊዘንዩን አላውቅም። እንደዛ ስትል ሰምቻታለሁ። ከብሎክውስውኝ ሀ ሀ እኔ ቤት መተሽ እኔ ያወራሁት ነገር አንቺ ሌላ ቤት መተሽ እንድትፎግሪ እኔ ድምጽ ከአርባ አይሆንም፣ መቼም አይሆንም። ብሎክ በልተሽ ቁጭ ብለሽ ነው ከእንትን ከብሎክ አንቺ ቤትና ማዚ ቤት እየመጣው ፈታ ልበላ አይ አይሆንም የምር

ትላንትና ዩቶፕር ሁሉ እኮ ነው የመጎሳት ሀይሚ እንደዚህ ዓይነት ሰውነት ሀይሚ እዛም መጣ። ሀይሚዬ እነዚህ ላሞች ማለት ነው። በነገራችን ላይ ማታ በጣም ያምሽተን ነበር። እኔ ቤት ላይ በጣም መኖክ ለሰብድ

ሪች ደሞ ታያቸው እነዚህ እንደ ምን ያወሩ ምን አፋቸው ይተፈስ ማተፈሻ። ይሄ የምር የሌለችበት ስምስ የሌለችበት ነገር የለኝ እኮ ምንም ነገር